ሃይሚዬ ፕሮፋይል ያረጉት ሳይሆን የሁለቱንም ፕሮፋይል ያረጉን እኛ ነን፣ የጣመዱት እንደዚህ ይላሉ። አሁን ደግሞ የሃይሚ ፕሮፋይል ሃይ እና ሃይሚም የብሮከም ያደረጉት ወደኛ በጣም አራዳ እየሆኑ ነው። በጣም ይመቻቹ። አሁን ይመቻቹ እንደ እነሱ ነው። እንዴት አደርሽ? የእኔ ቆንጆ ዌልካም ብዬሽ። ትናንትና እነሱ ይቅርታ ይጠይቁናል የሀይሚቶች ሲለነበሩ አለው ማ

ይህ ማለት ነው፣ ለሀይሜ ቤቶች እኮ ሽልማት ያስፈልጋል። ይሄ ድራማ ነው፣ ፍራንክ ነው እያሉ አንድ ቀን መጥፎ ነገር ሳያውሩ በቃ ጨረሱ። ትናንትና ከበሌ ቤት ምን ሆነሽ ነው ሳትመጪ? እንዴት ተሸለማችሁ እኮ። ማንም ተሸልሞትም አያውቀውም የሀይሜ ቤቶች ምርቃት። ያ ሁሉ ምርቃት አሰሙም፣ እንደ ሊሰኒ ወረደ እኮ ምርቃት፣ መቼም ደርሷቸዋል ማ ቤት ብሌን ቤት ወላሂ ያ ሲኒሞ ይመጣል አልኩሽ። ሁሉም የሀይሚኒቶች ምርቃት ደግሞ ትልልቅ ናቸው ደስ ሲሉቶ ከመልካም እንዴ ቤተሰብ የወጡ ስነ ስርዓት ያላቸው እየተባላችሁ ራሷ ብሌን በጣም ነው መወዳችሁ። መቼም ቢሆን መቼም መቼም የማትቀየሩ ተብላችኋል። በዚህ አጋጣሚ እኔም መወዳችኋለሁ፣ አከብራችኋለሁ

አረ፣ እኔ የሁለቱ ምህት ነኝ አልኩ። ከአንድ ቤት ገብቼ ልሳድብ ነው የገባሁት ይቅርታ አድርጊልኝ። እና ከዛ ምን አለች? ውጭ ውጭ ውጭ የሁለቱንም ፎቶፕሮፋይል ፕሮፋይል አድርገሽ ነች ደነዛል አለችኝ። ጠባቸውዛበሊ ምራቸው እናንተ ግን ትላንት ወዲያ ማለት ነው ትላንት ትላንት ትላንት ማታ ምንም ፕሮፌል አልተጠቀሙም ማለት ነው። የሆነ ቤት ማለት ነው። ምንም የእነሱ የራሳችሁ ፎቶ ብቻ ነው የተጠቀሙ። ግን እዛ ቤት በጣም ነው የሚወዱት። ምንም ፕሮፌል እግዚአብሔርን፣ እኔ በጣም ነው እንትን እየገረመኝ የምር። በጣም ደስ ብላችኋል ምናምን ነገር። ግን ፕሮፌል ብቻ የተጠቀመን እንደ እነሱ የሚወደው እኔ ምን አውቃለሁኝ። ሂጂና ፎቶሽን ቀይር አንቺ ደህና ስትለኝ ወይ ሳድ ያለው ስድ በጣም በጣም እንደነሱ ቆሽሽ ነው ማለት ነው እዛብ ሲታይ ማለት ነው ሙሉ ጌስት ነው ያሉት እየጨፈሩ ነበር፣ ግን የራሳቸው ኮሮፌል ብቻ ነው የተጠቀሙት። አንድ ብቻ ነው የብሩኬን ፎቶ ብቻ እኮ ተጠቀሙት። ስለሃይሚና ስለ ብሩኬን እንድንነኩ የማይፈልጉ ህቶች አሉ። በዚህ ልዩ

እሷን ከወንጀል ጋር መውደድ ግዴታ ነው በነገራችን ላይ እኔን ወደውኝ ባሌን ካልወደዱልኝ ቤተሰቦች ምን ይሰሩልኛል እኔ ወደድኩት መውደድ ግዴታ ነው እኔ እኮ ይገርማችሁ ሀብን ራሱ ይሳደቡ ይችላሉ እኮ ሀብ እኮ ስለሚያውቃት በጠገቡ ላይ ሆኖ ስለሚያውቃት ጣፋጭ ስለሆነች ስለሚያውቃት አደለ እንዴ ከወንድሙ ጋር የሚያስታርቀው ባይፈልጋት ኖሮ እኮ ድሮም ነበረ ከተጣሉ ምን አገበሱ እናሳኔ አደል ጣሰሜ ጣሉ አይመለከተንም። ግን ባለጤናት እንኳን ጓደኞችን ወንድሞችህን ነገ አታከብርም ያሉት ይኸው በአንድ ቀን ለሊት ነው የመጣው። ምክንያቱም ለወንድሙ የምትመጥን የምትሆነው ልጅ ስለሆነች እንዳታመልጣቸው ማለት ነው። በዚህ አጋጣሚ አዎ መጣላት የለብንም። የሌላችሁ እንደዚህ አይነት የሚጨቃጨቀው እንዳይደለም፣ ግን እንደዚህ አይነት ቤተሰብ የሚወድ ቤተሰብ ይስጣኝ በሉ። ያው ሀፍሀፍ ማለት ነው። ለማንኛውም ጥሩ ነው፣ ደስ ብሎኛል። የእሷም ደስታዋን የእሱም ደስታውን ነው የምፈልገው። እሷን በወድ እሱንም ወደዋለሁ። በእሷ እኔን ወዶ ባሌን ያልወደድ አስቸጋሪ ነው። ወደ ልቦናችሁ ብትመለሱ ላለሁ ያልተመለሳችሁ እሷን ወዳችሁ እሷን ያወደዳችሁ እንኳን እሱን አጠሉም እኮ። በተለይ ሁለት ሺ አስራ ስምንት ላይ ማሻላ ነው። ሁሉም ጸጥ ረጭ ብሏል። ይህ ምህቶች ጀግና ናቸው፣ የሚወጣላቸው የለም። እነ ጭንቅላት ቆሻሻ፣ እነ አይምሮ ቆሻሻ፣ እነ ቱቦ

እዚሔር በጣም አስቢው፣ አንቺ አስቢው፣ እንደት ፀጉሩ የተያያዘ ማንሳቱንማ። ፀጉሩን ተይው። መታጠቡ መቼ ደርሶት ይሆን? በሳምንት አንዴ ነው በሶስት ቀን አረር ያረን ነገር ስሙ፣ ጸጉሩ ቀለም ተቀብቷል። ከዛ ለምንድን ነው የምትቆርጭ ይሏታል። ረዝሞብኝ። የምን ይረዝማል? ትንሽ እኮ ነው። የትኛው ናት? ይችኛዋ

ሀቢባ ወይል ከም ብላና ሀቢባ እ እ ድራማው ሀቢባማ ድራማው ምን አለችኮሳ? ስትናገር እኔ ስቃለሁ እኔ ስቃለሁ ሀቢባ ስትናገር ሲጀምር እሷ እና ሙየን ነው የምሰማው። ምን ሀቢባማ ቲክቶክ ናት። እሙዬ ዩቱብ ገባ ነው። ዳና መሆንሽን እያስጠረጥራል። ብቻ እንትን ድንግል ነሽ? ድንግል ከሆነ ነጭ ነገር እናጠፍ ነው። እንደዚህ አይነት ወሬ እናንተ ሴት አይደላችሁ? እንደዚ አደባባይ ላይ እንደምታወሩት ሽሽ እኛንን እንደ ያወር እነዚህ ሴትነታችሁን የጠሉትን እንጂ የሚያወሩት እኛንን እንደሚናወረው ከብቶች እያወራችሁ ነበር እያወራችሁ ነበረ ምን እናንተ ስራ ሳትይዙ ሰውን መምከር አይደብረን ወይ መጀመሪያ እኛ እንደዚህ ነ ወራደ ነገር እኔ አውርቼ መላቅ ሲጀመር፣ ሰው ትንግል አለ ሁለት ትንግል አለ። እኔ ምን አገባኝ? ነጭ ነገር እነጠፍ ምናምን፣ እኛ እኮ አውርተን አናውቅም። እኛ እዚህ ቤት ማንም ሰው አያውራም። እኔ አውርቼ አላውቅም። ግን ነጭ ነጠፍ፣ ግን ቆሻሾች ናቸው። የሰው እኛ ምን አገባን ስለዛ እኛ የሁለቱን አንድነት ነው እንጂ እዚህ ጋ እንደዚህ ስንናገር ምናምን እኔ እኮ የሆነ ነገር ስናገር ራሳቸው ሙድ አውራውን ጠዋት ነው ከመኝታችሁ ተነስታቸው የሚያወራው ነገር አለ ብላ፣ ሰውዬ ሴትዮ ሻይ መጥች ማለት ነው፣ ብዙ ነገር ነው የሚያወራው ሲጀምር ታር እነሱ ነገር አይደለም እኔ ሸቃላ ነጭ እንጂ የሚያናድደኝ እና እግራቸው ተሰቅሎ ሻይ እየጠጡ ቡና እየጠጡ እዚ ሸቃላት ይደበደባል። እስቲ እኔ በጣም ነው የሚያስቀኝ። እና እናንተ